ዛሬ ነው ድጋሚ የብሩክ ልደት የሚከበረው። ቤተሰብ ለመጀመሪያ ጊዜ ብሩክ ከጋሽዬ ቀጥሎ የሃይሚ እናት ሊተዋወቅ ነው ማለት ነው። እችን ቀን ማነው እንደኔ በጉጉት ሲጠብቃት የነበረ ማለት ነው። ሁሉ ጊዜ ጋሽዬን ብቻ አስተዋወቃቸው። ሃይሚን ግን እናቷን መች የምታስተዋውቃት ምናምን አልነበረ ማለት ነው። ግን ዛሬ ሁሉም ጊዜ እናወቅታለሁ እና ዛሬ ሃይሚ ማሚዋንና ብሩኬ ልታስተዋወቃቸው ሸበላዋ ነው ማለት ነው። እና እኔ የገረመኝ የፎቶ አነሳሳቸው ነው ማለት ነው። ይውላችሁ፣ ብሩክ ከጎን አለው፣ ማሚ መሀል አለች፣ ከዛ ሃይሚ ናተልጅ፣ ሃይሚ ወደ ብሩክ ነው የምታየው ማለት ነው። ብሩኬ እንደዚህ ረጅም ነክ እንዴ እርብስ ማመርብስ እንዴ! መለሎ መሀል እኮ ብገባ ሀመርኋ ልሰራባቸው ነበረ ማለት ነው ግን በስማ ደርባባ እናትና ያላት ሀይሚ ማለት ነው። እና ብዙ ጊዜ ቪዲዮ ላይ ወረዲ አያታለሁ ከሀይሚ ጋር ግን ለመጀመሪያ ጊዜ ያየኋቸው አንድ ላይ ሲሰሩ አይቻላቅም። እውነት ለመናገር ማለት ቤተሰብ እና ዛሬ ሀይሚዬ ቃሏን አክብራ ማሚን ይዛት ልመታለች ከብሩ ጋር አስታወቃ ያ ወረዲ ያስታወቃለች ማለት እና ማታ ቪዲዮ ይለቀቃል በሀይሚ ዩቲዩብ ማለት ነው። እና ኤኒዌይስ እኔ በጣም ነው ደስ ያለኝ ቃሏን አክብራ ይዛት ስለመጣሽ ማለት ነው እና ብሩክ ምን እንደሚል ምናምን አቤት ለማቋቋት ብሩክ የታውቃላችሁ አይናፋር ነው። ኦልሬዲ መጀመሪያ ጊዜ ኮኒ ሳሪ እስከምትተዋወቁ ድረስ ምናምን ከዛ ታፍራላችሁ። ከዛ ግን ምንም አይመስላችሁ ኦልሬዲ እስከምትግባባው የአንሰው እስከምታወሩ ድረስ ምናምን ተፍታ ትላላችሁ ማለት ነው እና ኤኒዌይስ ደስ ብሎኛል ማለት ነው ዛሬ ሀይሚን እንትን ስላለች ይዛ ስለመጣች ማለት ማሚዋን ይዛ ስለመጣች። ቤተሰብ ሰላም ናችሁ ግን የኔ ውዶች? እስቲ ሰላም ልበላችሁ በደንብ የኔ ምርጦች፣ የኔ ውዶች፣ የማርታ የኢትዮ ቤተሰቦች፣ ደናናችሁልኝ? እኔ አለሁላችሁ፣ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደና ነኝ እግዚአብሔር ይመስገን፣ ከነዚህ ከቆንጃጅዬ ልጆች በስተቀር ፍቅራቸው እያንሰፈሰፈኝ ምን ቪዲዮ ምን ለቀቁ ምን ፖስቱ እያሉ ከመጨነቀው አለሁላችሁ ማለት ነው እና ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ላይክ ላይክ አርጎ ፕሊዝ ስወዳችሁ ማለት ነው። ሼርም ማድረጋችሁን እንዳትረሱ። ችግር የለም፣ ሼርም ኢኒዌይስ። ሃይሚሻ ብዙ ጊዜ ኮሜንት ላይ ይላታል፣ ይጠየቅላታል ብዙ ጊዜ መሽ ነው እናት ሽን የምታስተዋውቂን፣ የምታስተዋውቂያችሁ ከቡቡ ጋር ከብሩ ጋር ምናምን ትባላለች ከብራ ጋር ማለት ነውና ጋሽን ኦረዲ ታውቃላችሁ፣ አስተዋውቋችኋል። ከዚህ ብዙ ጊዜም ተገናኝተዋል። ብሩክ ለጋሽ ያለውን ቦታም ደግሞ ሁላችንም የምናውቅ ነው። በጣም ነው የሚያከብራቸው። ጋሽም ደግሞ በጣም ነው እንደ ልጃቸው ሃይሚ ራሷን። ባለፈው እንኳን ቪዲዮ ስትሰራ ጋሽ እየግማ ነው፣ ልጅ እሱ ነው፣ እኔ ነኝ ምናምን። ሃይሚ የበለጠ ነው ለእሱ ያላቸው ቦታ ማለት ነው። ለምን ይህ ሁሉ የብሩክ ስነ ስርዓት ነው፣ ያው መጀመሪያ ይህን ሁሉ ፍቅር የሰጣቸው ቤተሰቦች በነዚህ አይነት መንገድ ሊቀበልልሽ የቻለው አንቺን ስለሚወደሽና ስለሚያከብርሽ ነው። አንቺን የሚወድሽ ስለሆነ ነው ቤተሰቦች ሊያከብር የሚችለው ማለት ነው። ምን አንቺ የምትወጂውን ነገር ሁሉ ይወዳል ማለት ነው። አንቺ የምትየውን ነገር ሁሉ ይጠላል ማለት ነው። እና ብሩኬ እንደዚ አይነት ሰው ነው ማለት ነው። እና ያው ዛሬ የእውነት በጣም ደስ የሚል ቀን ነው ማለት ነው። የእውነት ለመናገር ማለት ነው። አስባችሁታል። በቃ እናቱን አስተዋውቀው አባቷን አስተዋውቀው ኦልሬዲ በቃ ፋሚሊ ሁሉ ያውቁታል ማለት ነው። እና ለመጀመሪያ ጊዜ ነው ከእናቷ ጋር ቪዲዮ ሲሰሩ ማለት ነውእና ምን ይሄ እናቱ ፕራንክ እንጃ ታደርጋቸዋለች ታደርገዋለች፣ የምታደርገው ግን አይመስለኝም ደግሞ እናቷ ወጣት ናቸው፣ ወጣት በቃ ወጣት ደስ ሲሉ ማለት ነው። እና ታደርጋለች ብዬ አላስብም፣ ግን ብሩኬ ምን ይላል ምናምን እስማ በጣም ከባድ ነው። ማዘር ነው የሚለው እኔ አሁን በዚ ብዙ አሁን አንዳንድ ጊዜ እናት ወጣት ምናምን ሲሆኑ ከአክብሮታችን የተነሳ አንቱ ለማለት ይሁን ማዘር ለማለት ይከብዳልና በቃ ማሚ ይላላት፣ ማሚ ይላታል ብዬ አስባለሁ ማለት ነው። እና በቃ እንጃ እኔ ብሩክን እስከማ የሆነ የጨነቀ የልደት ጊዜ እንደዛ እያፈረ ዛሬ መዋን የሚሆነው ፎቶ ራሱ አነሳሱ ራሱ ብላሱ ያስታውቃል ድንግጥ ብሏል ማለት ነው። እና ሀይሚ ደግሞ ወደሱ ፍጥጥ ብላ ማለት ነው እና በቃ እንደዚህ የሆነ ቅንት አስደነገጥኩ ብላ ምናምን ቆልለጮ የምትል የሚመስለው ፎቶ አነሳሳ ማለት ነው። እንዲህ ብላ ማለት እያየች ማለት ነው። ሜስ በጣም በጣም በጣም የሚያምር ፎቶ ነው። ፎቶቹ በጣም ያምራል። ፎቶቹ እንዲያማረ ደግሞ ቪዲዮቹ ደግሞ አስቡት። ማይ ጋድ ማይ ጎድነስ ማይ ጎድነስ እና ባይዛ ወይ ብታይ ማለት ነው። ማታ እንቅልፍ አልተኛውም። እንቅልፌ በጣም መቷል ማለት ነው። እና እንዲ ያገረጃጀቸኝ ነው። ግን የሀይሚና የብሩክ ነገር ስለሆነብኝ ያው ነው የምሰራው ቪዲዮ ማለት ነው። እና ወይኔ ቶሎ ደግሞ ለቀቁ፣ ሰዓት አክብሩ እናንተ። ችግራቸው ቡታ ጅራ ስትሄዱ ሰዓት አታከብሩ፣ ሰዓት አታከብሩም። ቡታ ጅራ ስትሄዱ ሰዓት ይከበር፣ ፕሊዝ፣ ሰዓት ይከበር። እኔ እናንተን በመጠበቅ እንቅልፌ ምን ሱ ሰው ሆናችሁብኝ እኮ ምን ለቀቃችሁ ምን ለቀቃችሁ እያልኩ እያየው ማለት ነው። እና የዛሬ ቀን ዛሬ ነው በቃ ብሩኬ ልደት መክበር የነበረብህ ዛሬ ነበር። እና በቃ ዛሬ ይከበር፣ ድጋሚ ኬክ ይቆረዝ። ኢትዮጵያ ውስጥ ቁጭ ብሎ ለሁለተኛ ጊዜ ያከበረ ልደቱን ትባላለ ማለት ነው። እና ኢንዌይስ ሀይሚ ቃሏን አከበረች ማለት ነው። ለምን በቃ ቃሏን ስላከበረች በጣም ደስ ብሎ በጣም ይሄ ማለት ኦዲንሴሽን እንደምትወይና እንደምታከብሪ የሚያሳይ ቪዲዮ ነው። እኛን እንደምትወጂ እንደምታከብሪ ምን ያህል ለኮሜንታተሮች ለቤተሰቦችሽ ጥሩ ቦታ እንዳለሽ ነው የሚያሳየው እና